ደግሞ ምንድን ነው ያሉት፣ ኢቭን ክለብ ውስጥ ሳይቀር ይመታታል ሰው እያየ ማለት ነው። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫልቱ ያልካት እዚህ ጋ እስክሪንሻቷን አጥተው ነበረ፣ ጽሁፏን አይደለ ካረገች በኋላ መልስ አጥፋች። ጫልቱ ማለት ጎረቤታቸው ናት፣ አንድ ላይ ነው የሚኖሩት እዛ ማለት ነው። ጥውፉ የሚለው ስለ ፍቅር ከምዘምሩ ፍቅር አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው። አሁን ዙሪያዋ ላይ ጎረቤቶቿ ላይ ያሰቦት የሚያወሩት ማለት ነው። እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኔ አይደለም፣ አሁን ያለችው አይደለም ይሁን በጣም ያስታውቃል። ዲስኮንፈርት የሆነ ሰው እንደሆነ ሬዲ ስትሆኑ የነበር ምንም አይነት የሚያስገድል ሲዌሽን ላይ አደለች። ምድርቱ አይነበረ ራሷን ማለት ነው። ለዛ ነው እኔ የዚች ልጅ ሀቅ መውጣት አለበት። ራሷን እዚህ ሀገር ተገድሎ እራሱ የተገኘ ሰው ራሱ አለበት ሰውዬ ማለት ነው ዱቄታ ሆነ አለበት እሱ ራሱ ማለት ነው። እሱ ነው አሁን እኔ እንዲወጣ የምፈልገው። ያ ነው የዚች ልጅ ሀቅ። ራሷን የምታጠፍ አይነት ልጅ አይደለችም። ሁለተኛ ልደቷ ነው ዛሬ ለልደቷ ዝግጅት ላይ ነበረች። ያንን ነገር ነው ማህበረሰቡ ኢንፍሉዌንስ አድርጎ እውነተኛው ሀቅ እንዲወጣ ነው አሁን። አንዱአለም ገድለዋል አልገደለም ወይ ደግሞ ልጅ እንትን አይደለም፣ ግን ማጥፋት ብትፈልግ ራሱ ራሷን በመድኃኒት ማጥፋት ትችላለች ወይ ራሷን በገመድ ትሰቅላለች፣ እንጂ ከአምስተኛ ፎቅ ላይ ተወረውራለች የሚል ደግሞ ጭራሽ ይሄ የማይመስል ነገር ነው። በጣም ያ ነው እርግጠኛ ሳንሆን ሀሳባችንን ማናሸረሽር በ ስፔሊንግ ላይ እዚህ ሀገር ላይ እውነት ነው ማንም